በእስር ቤት የተወለደው ሕፃን እና ሰማዕቷ እናቱ ለሰማዕትነት የተሸኮለችው እናት የቅድስት ቪቢና አስደናቂ ታሪክ። አንዲት እናት በማጻና ካለ ልጅ ላይ ምን ልትወደስ ትችላለች? የመጀመሪያውን የልጇን ትንፋሽ ለመስማት ትንሿን ጣቶቹን ለመያዝ፣ በደረቷ ላይ አቅፋ ለማጥባት፣ ከዚህ በላይ ምን ልትመኝ ትችላለች? የእናትና ልጅ ፍቅር ከሞት ፍቅራት እንኳን የሚበልጥ የማይበጠስ ቃል ኪዳን ነው። ግን አንዲት እናት ይህንን ሁሉ ትታ ግን ያልወለደችውን ልጇን ሳይቀር ትታ ሞትን ብትመርጥ ይባስ ብሎ ከሞት እንድታመልጥ የተሰጣትን እድል በመግፋት አምላኬ ሰማዕት ሁኜ እንድሞት ፍቀድልኝ ብላ በጻሌስ። ይህ ተረት አይደለም። ይህ በታሪክ መዝገብ ውስጥ በደምና መንባ የተጻፈ የእምነትን ጥግ የሚያሳየን፣ ልብን የሚሰብር ግን ደግሞ ነፍስን የሚያነቃቅ እውነተኛ ታሪክ ነው። ዛሬ ልጇን በእጆቿ ለማቀፍ ሳይሆን የሰማዕትነትን አክሊል ለመቀዳኘት ስለ ጸለየችው ስለ ቅድስት ቪቢና እናወራለን። እስቲ አብረን ወደ ሶስተኛው ክፍለ ዘመን እንጓዝና የቪቢናን ታሪክ ከጅምሩ እንስማ። አንዳንድ ታሪኮች ዘመናትን ተሻግረው በልባችን ውስጥ ትልቅ ቦታ ይዛሉ። ስለ ፍቅር፣ ስለ እምነት፣ ስለ ድፍረት ከዘመናችን እጅግ የራቀ ነገር ግን ዛሬም ድረስ በነፍሳችን ውስጥ ያወኑ የኖረ በደምና በእንባ የተጻፈ አንድ ታሪክ አለ። ዛሬ የምናወራው ስለ አንድ እናት ነው። የራሷን ሕይወት ከመውደድ ይልቅ የእምነቷን ፍጻሜ ስለመረጠች፣ ገና በማህፀን የነበረውን ልጇን ሳይቀር ለሰማዕትነት አሳልፋ ስለሰጠች ስለ ቅድስት ቪቢና። ይህ በሰሜን አፍሪካ ምድር የተፈጸመ የብዙዎችን ልብ የሰበረ ነገር ግን ከዚያ በላይ የብዙዎችን እምነት ያጸና ታሪክ ነው። የሶስተኛው ክፍለ ዘመን የሮም ግዛት ለክርስቲያኖች የምድር ሲኦል ነበረች። እንደ ንጉሥ ዲዮቅልጥያኖስ ያሉ ገዢዎች ክርስትናን ከምድረ ገጽ ለማጥፋት የቆረጡበት ዘመን ነበር። ለቄሳር ስገዱ፣ ለሮማ አማልክትም እጠኑ የሚለውን አዋጅ በየቦታው ለጥፈዋል። ይህንን አዋጅ ያልተቀበለ ማንኛውም ሰው ዕጣ ፈንታው ጽዋተ ሞት ነበር። አደባባዮችና የሰርከስ ሜዳዎች ሁሉ በየዕለቱ በክርስቲያኖች ደም ይረሰርሱ ነበር። ሕፃናት ከእናታቸው እቅፍ እየሰነጠቁ፣ ሽማግሌዎች በአደባባይ እየተደበደቡ፣ ወጣቶች ለአውሬ እየተሰጡ በጭካኔ ይገደሉ ነበር። በዚህ የጨለማ ዘመን በሰሜን አፍሪካ በተለይም በካርቴጅ ከተማ አካባቢ አንዲት ወጣት ክርስቲያን ሴት ትኖር ነበር። ስሟ ቪቢና ይባላል። ቪቢና በክርስቶስ ያላትን እምነት አጥብቃ የያዘች፣ በጸሎትና በምግባር የተሸለመች ነበረች። ከባሏ ጋር በደስታ ትኖር ነበር። ከሁሉ በላይ ደግሞ የመጀመሪያ ልጇን በማህፀኗ ይዛ በታላቅ ጉጉትና ተስፋ ትጠባበቅ ነበር። ሰደድ እሳት ሲስፋፋ የቪቢና ቤተሰብም ከዚህ ማምለጥ አልቻለም። አንድ ቀን ከሌሎች አማኞች ጋር በድብቅ በአንድ ቤት ውስጥ ሆነው ሲጸልዩ የሮም ወታደሮች በድንገት ቦታውን ከበቡት። በሩ ተሰብሮ ሲገባ የጸሎቱ ድምፅ በጩኸትና በዋይታ ተተካ። ቪቢናን ጨምሮ በቦታው የነበሩት ክርስቲያኖች በሙሉ ተይዘው ወደ እስር ቤት ተወረወሩ። የእስር ቤቱ ሁኔታ አሰቃቂ ነበር። ቀዝቃዛ፣ ጨለማና እርጥበት የሞላበት የሰው ልጅ በፍጹም ሊኖርበት የማይችል ቦታ ነገር ግን ለእነዚያ ክርስቲያኖች የእስር ቤት ወደ መንግሥተ ሰማያት የሚያደርሳቸው የመጨረሻው መተላለፊያ ነበር። በዚያም ሆኖ በፍርሃት ፋንታ መዝሙር ይዘምሩ፣ በጭንቀት ፋንታም ይጸልዩ ነበር። እርስ በርሳቸው አይዞን ጥቂት ጊዜ ብቻ ያቀረን ይባባላሉ። ጌታችን ኢየሱስ ክርስቶስ የክብር አክሊል ሊያቀዳጅን የጠበቀን ነው እየተባባሉ ይጽናኑ ነበር። ቪቢናም ከእነሱ ጋር ነበረች። በየቀኑ ወንድሞቿ፣ እናቶቿ ለፍርድ እየቀረቡ እምነታቸውን እንዲክዱ ሲጠየቁ ትመለከታቸዋለች። ሁሉም በአንድ ድምጽ እኔ ክርስቲያን ነኝ እያሉ በድፍረት ይመሰክራሉ። ከዚያም ወደ ሰማዕትነት ተነጸ ወደ ሞት ይወሰዳሉ። በመጨረሻ የቪቢና ተራ ደረሰ። በገዢው ፊት ቀረበች። ገዢው ማተቧን ተመለከታትና ለሮማ አማልክት ጣነታኝ ለቄሳርስ ስገጂ፣ ይህም ካደረግሽ ሕይወትሽ ይተርፋል አላት። ቪቢና ግን በእርጋታና በድፍረት የኔ አምላክ አንድ ነው ሰማይና ምድርን ፍጥረታቱን ሁሉ የፈጠረ ኢየሱስ ክርስቶስ ነው። ከእርሱ በቀር ለሌላ አልሰግድም ስትል መለሰችለን ለሞት እንድትዳኝ ትእዛዝን ሊሰጥ ሲል ከወታደሮች አንዱ ወደ ገዢው ጠጋ ብሎ በጆሮ ጌታዊ ጊሴ እርጉዝ ናት አለው። በወቅቱ በነበረው የሮማ ሕግ መሰረት አንዲት ነፍሰ ጡር ሴት መግደል የተከለከለ ነበር። ሕጉ አንድ ሳይሆን ሁለት ነፍሳትን መግደል ነው ይል ስለነበር ቅጣቱን እንዲዘገይ ያደርግ ነበር። ገዢውም እንግዲያውስ እስክትወልድ ድረስ በእስር ትቆይ ከወለደች በኋላ ፍርዷ ይፈጸማል ሲል አዘዘ። ይህ ለቪቢና ከሞት የከፋ ቅጣት ነበር። ጓደኞቿ፣ ወደ ቤቶቿ አብሯት የታሰሩት ሁሉ በየቀኑ እየተወሰዱ በሰማዕትነት ሲያልፉ፣ እርሷ ግን ብቻዋን ቀረች። በየቀኑ የሞታቸውን ዜና ትሰማለች። በደስታ ወደ ሞት የሄዱትን እያሰበች ልቧ በሐዘንና በመንፈሳዊ ቀናት ተሞላ። በጨለማው ክፍል ውስጥ በጉልበቷ ተንበርክካ ሰላም በመጣሉ ጌታ ሆይ፣ አምላክ ኢየሱስ ክርስቶስ አይን ብቻ ለምን ተውከኝ? እነዚህ ወንድሞቼ እና አቶቼ በሰማዕትነት ሞተው ካንተ ጋር ሲሆኑ እኔ ግን በዚህች በጨለማ ምድር ላይ ለምን ብቻ እንቀር? ጌታ ሆይ፣ የመከራና ሞት ካንተ ዘንድ እንደሆነ አውቃለሁ። ነገር ግን ይህን የሰማዕትነት ጊዜ ለምን አራዘንኩ? በማኅፀን ያለውም ይህ ልጅ አንተ የሰጠኸኝ ስጦታ ነው። ነገር ግን አንተ ከምወድበት ፍቅር ሊለየኝ አይችልም። ፈጣሪ ሆይ እለምንሃለሁ፣ ይህ ልጅ ቶሎ እንዲወለድ ፍቀድልኝ። ልጅዮን ልጅ እኔም እንደ ወንድሞቼ እናቶቼ ሰማዕትነትን የክብረ ዘውድን እንድቀዳጅ አድርገኝ ብላ ወርቱ ጸለየች። ይህ የአንዴት እናት ጸሎት አልነበረም፣ ይህ የአንዲት ሰማዕት ልመና ነበር። ለልጇ ወምዝራዮትም ሳይሆን ለራሷ ሰማያዊ ክብር የምትማጸንበት ጸሎት ጸሎቷም ወደ ጌታ ዙፋን ደረሰ። የቪቢና ልመና በአምላክ ዘንድ ተሰማ። ወዲያውኑ ታላቅ ተአምር ተፈጠረ። በዚያች ቅዝበት ቪቢና ድንገተኛ ምጥ ጀመራት። በዙሪያዋ የነበሩት ጥቂት እስረኞችና ወታደሮች በድንጋጤ ተመለከቷት! ምንም አይነት የቅድመ ምጥ ምልክት ሳታሳይ በደቂቃዎች ውስጥ በዚያው እስር ቤቱ ቀዝቃዛ መሬት ላይ ተንጋላ ወንድ ልጅን ወለደች። የሕፃኑ ድምፅ በጨለማው ክፍል ሲያስተጋባ! ሁሉም ሰው በፍርሃትና ባናቆት ተዋጠ። ከሮማ ወታደሮች አንዱ ይህ እንዴት ሊሆን ቻለ ያለምንም ምንም ሰዓታት ምጥ እንዴት በቅጽበት ወለደች? አለ። ነገር ግን በልባቸው ይህ ከሰው በላይ የሆነ መለኮታዊ ክስተት እንደሆነ ተረዱ። ቪቢና በጸሎቷ እግዚአብሔርን እንደለመነችውና እግዚአብሔርም ለጸሎቷ ፈጣን መልስ እንደሰጣ አስገባቸው። ቪቢና የወለደችውን ልጇን በእጆቿ አነሳችሁ፣ ትንሿን ፊቱን ተመለከተች፣ ግንባሩን ሳመችው። አሁን የእሷን አንገት ለመቁረጥ ምንም አይነት ህጋዊ እንቅፋት አልነበረ ወታደሮቹ ሰይፋቸውን መዘው ወደ እርሷ ቀረቡ። እሷ ግን ምንም ፍርሃት አልታየባትም። ልጇን ወደ ደረቷ አስጠግታ በእርጋታ እንዲህ አለችው፦ ል ልጅ ሆይ የኔ ውድ፣ በዚህ ምድር ብቻህን ትቼ ልሄዳለሁ፣ ነገር ግን አትፍራ። በግምት ውስጥ እግዚአብሔር ራሱ አባት ይሆንልሃል፣ ቅዱሳት እናት ይሆናሉ፣ እኔም ከዚህ አጠብቃለሁ። ከዚያም ልጇን በጥንቃቄ መሬት ሊያስተኛችውና እጆቿን ወደ ሰማይ ዘርግታ ቀና ብላ ተመለከተች። አሁን ጌታ ሆይ፣ ባህሪያ ባሪያ ዝግጁ ነች አለች። ወዲያውኑ የሮማ ወታደር ሰይፉን ሰንዝሮ አንገቷን ቆረጣት። ቅድስት ቪቢና በሰማዕትነት የክብርን አክሊል ተቀዳጀች። የዩናን ሰማዕትነት ከተመለከቱ ሰዎች መካከል በድብቅ ክርስቲያን የነበረ ቅዱስ ቪክቶር የሚባል አንድ ሰው ነበር። እርሱም የሆነውን ሁሉ ከሩቅ ሆኖ ሲከታተል ነበር። የሞተችውን እናትና በጎኗ የሚያለቅሰውን ጨቅላ ልጅ ሲመለከት ልቡ በሐዘን ተሰበረ። ነገር ግን የእግዚአብሔርን ድንቅ ስራ ስለተረዳ የቪቢና ጸሎት ለሰማይ ትንስ ብቻ ሳይሆን ለዚህ ሕፃን ጥበቃ እንደነበረው ገባው። ወታደሮቹ ትኩረታቸውን እንደተከፋፈለ ቪክቶር በፍጥነት ወደ ሕፃኑ ተጠግቶ አነሳውና በልብሱ ሸግሽቦ ከቦታው ወሰደው። ይህ ሕፃን በእግዚአብሔር ጥበቃ በጥበብና በሞገስ አደገ። የቅድስት ቪቢና ታሪክ ታሪክ ብቻ አይደለም። የእምነት ጥልቀት ምን ያህል እንደሆነ የእናትነት ፍቅር ከዘላለም ሕይወት ጋር ሲታይ ያለውን ቦታ እና እግዚአብሔር ጸሎትን የመመለስ ኃይል በተጨባጭ ያሳያል። ቪቢና ለምድራዊ ህይወትና ለልጇ ወደፊት ህይወት ከመጨነቅ ይልቅ ለመንፈሳዊ ህይወቷና ለእምነቷ መቆም ይመርጣለች። ምርጫዋ ከባድ ነበር፣ ነገር ግን ሽልማቱ የዘላለም ክብር ነው። የዛሬው ዓለምም በብዙ ፈተናዎች የተሞላ ነው። ምናልባት እንደ ቪቢና በሰይፍ እንገደል ይሆናል። ነገር ግን የእሷን ያህል መከራ ባንቀበል፣ በሰይፍ ባንገደል እምነታችንን የሚፈትኑ ብዙ ማህበራዊ፣ ባህላዊና ግላዊ ጫናዎች አሉብን። የቅድስት ቪቢና ታሪክ እውነተኛ እምነት መከራን፣ ፈተናንና ሞትን እንኳን እንዴት እንደሚያሸንፍ የሚያስተምር ዘላለማዊ ትምህርት ነው። እምነታችንን ከምንም ነገር በላይ ስናስቀድም እግዚአብሔር የማይቻለውን እንዲቻል የሚያደርግ ያሳየናል። ይህ ታሪክ ልባችሁን እንደነካው ተስፋ አደርጋለሁ። ከታሪክ ውስጥ የትኛው ክፍል ልባችሁን ይበልጥ እንደነካው ከታች ባለው የኮሜንት መስጫ ላይ ጻፉልን። ቪዲዮውን ላይክ በማድረግ አበረታቱን። ለሌሎችም እንዲደርስና እንዲያበረታታ ለወዳጅ ዘመዶቻችሁ ሼር እንድታደርጉት በትሕትና እንጠይቃለን። መንፈሳዊ ታሪኮችን ለማግኘት ቻናላችንን ሰብስክራይብ ማድረግ አይርሱ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ። ሰላም። እግዚአብሔር ከሁላችን ጋር ነው።